ውሃው ሲከፈት በከፍተኛ ጉልበት የሚወርወር ውሃ አጠገብ ቆመ ያውቃሉ? እኔ እያወራሁ ያለሁት የቤት ውስጥ የቧንቧ ውሃ አይደለም። እኔ እያወራሁ ያለሁት ከግድብ ስለሚለቀቅ ውሃ ነው። ከግድብ የሚለቀቅ ውሃ መጀመሪያ ውሃ ሲለቀቅ ልክ እንደ መብረቅ ይችዋል። ከዛም አካባቢው ላይ ያለውን ንፋስ ያመሰቃቅለዋል። ውሃ እንደ ተለቀቀ ወደ መሬት በመወርወር ከግድቡ በታች ያለውን መሬት ይደበድበዋል። መሐንዲሶች ከግድቡ በታች ያለው መሬት እንዳይጎዳ ዘዴ ዘይደዋል። ፍሊፕ ባኬት ይባላል። ውሃ አንዴ እንደዘለለ ለሁለተኛ ጊዜ የግድቡን መሬት እንዳይመታው ተደርጎ የሚሰራ የዲዛይን አይነት ነው። አንዳንድ ግድቦች ከሚችሉት በላይ ወደ ግድቡ ውሃ ሲገባ በራሳቸው የግድቡን ውሃ ያስወግዳሉ። እነዚህ ውሃውን የሚያስወግዱ የግድቡ አካል ስፒልዌ ይባላሉ። ውሃው ሲለቀቅ ወደ ግድቡ ተጠግተው ማየት ይፈልጋሉ? ይቅርቦት። ምክንያቱም የሚለቀቀው ውሃ ጭቃ፣ ቆሻሻ እና ትንንሽሽ ድንጋይ የያዘ ስለሆነ የምታዋታልን ብለው ውሃውን ከተጠጉት ደግሞ በብርሃን ፍጥነት ይዘወት ይሰወራል።